ሰላም ውድ የቻናል ተከታዮች እንደምንከረማችሁ። ለቻናሉ አዲስ የሆናችሁም ቻናሉን ሰብስክራይብ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ወደ ዛሬው ትረካችን እናልፋለን። መሀን አራስ ክፍል ስድስት። ጸሐፊ ሚስጥረ ጀማል፣ ተራኪ ሮዛ ጀማል። ዙሪያውን ሰው ረግጦት የማያውቅ የመሰለ የደረቁ የተወለጉ እጽዋት የከበበው አቧራ የለበሰ የድንጓይ ጉልላት ነገር ይታየኛል ስራ መጋባቴን የጻፍኩበትን አይኔን ያነብልኝ ዘንድ ወደ ሰሚር ዞርኩ። እሱም ወርጄ እንድመለከት በሚያዝ መልኩ ምልክት ሰጠኝ። ከመኪናዋ ወርጄ ወደ ቤቱ ተጠጋሁ። ያየሁት ነገር የመስጅድ ቁባ ነበር። ከማርጀቱ የተነሳ ቀለሙ ከላዩ ላይ ገፏል። አይደለም ወደ መስጂዱ ወደዚያ ሰፈርም ሰው ዝር ብሎ የሚያውቅ አይመስልም። አሳዘነኝ! ሰዎች ለመኖሪያ ቤታቸው ግፋቢል በየአመቱ አጠቃላይ እድሳት ያደርጋሉ። እንደዚህ ያለ የኃያሉ ጌታ የቤት ግን በየቦታው አቧራ ለብሶ አለሁ ባይ ያጣል። ሂዶ አያሳዝንም አለኝ ሰሚር። ማዘኔንማ ካይኔ ተረድቷል። ምን መናገር እንዳለብኝ ስላላወቅኩ ዝም አልኩ። በእርግጥ ግራ ሊገባሽ ይችላል። ዛሬ ዚያ መጣዎች ግን በመብራቶች ከተንቆጠቆጡ፣ በምንጣፎች ካጌጡ በሰጋጅ ምእመናን በቁርአን ድምጾች ካሸበረቁት መስጂዶች እኩል። እንደዚህ በህርድና ሰዎች የረሷቸው በአዋራ የተወረሱ መስጂዶችንም አላህ እንደሚመለከትና በዚህ ከግንባታው አንጻር እዚህ ግባ የማይባል ከአገልግሎቱ አንጻር ግን በተገበረው በአላህ ቤት ፊት ሆኜ እንደማልዋሽ እንድታምኝኝ እርግጠኛ ስለምሆን። ሰሚር ንግግሩ ሲረዝም ግራ ተጋባሁ። ዞር ብዬ አይን አይኑ ማየት ጀመርኩ። ሲር በተበት ደረስኩበት ሂዱ በጌታዬ ቤት ፊት ቆሜ በጌታዬ ስም ምዬ ነው የምነግርሽ። እድሜን በሙሉ ካንቺ ጋር ማሳለፍ እፈልጋለሁ። እርፍ። እሱ ተነፈሰ፣ እኔ በተራዬ ትንፋሽ አጠረኝ። የምናገረው እንደጠፋኝ ሲገባው በእጄ ላይ የያዝኩትን አርቲፊሻል ቀይ አበባ ተቀበለኝ። ዝም ብዬ ከማየት ውጪ አማራጭ አጣሁ። ሂዱ፣ ለምን አርቲፊሻል አበባ እንደሰጠውሽ ታውቂያለሽ? ኦሪጂናሉን ብሰጥሽ ይሄኔ ጠውልጎ ነበር። የኔ ላንቺ ያለኝ ስሜት ግን ለመጀመሪያ ጊዜ ከአለቃሽ ጋር ወደ ካፌ ስንመጣ ካየሁሽ ጀምሮ እስከ ዛሬ ድረስ እያፋፋ እንጂ እየጠወለገ አልሄደም። እስቲ አንቺውን ንገሪ፣ እንዴት ብዬ የማይጠወልግ ፍቅሬን በሚጠወልግ አበባ ልግለጽልሽ? እንዴት ብዬ ህያው ፍቅሬን ከቀናት በኋላ በሚሞት አበባ ልግለጽልሽ? ሂዶ፣ አፈቅርሻለሁ። ፍቅሬ ተፈጥሮአዊ ነው፣ ግን የማይጠወልግ የማይሞት ፍቅር። ሂዱ እየታገብኛለሽ አ ነፍሴ ጮቤ ረገጠች። ሰሚሬኔ ጨዋ ነበር። ሰሚሬኔ ቆንጆ ነበር። ሰሚሬኔ ደግ ነበር። ዛሬ ደግሞ ሰሚሬኔ ፍቅር ሰሚሬ ባል ሊሆን ነው። ንግግር ሲቸግር እንባ ይቀላል። ፈገግታ፣ ሳቅና እንባት፣ ለቅሶ የተደበላለቀበት ስሜት አሳየሁት። ደስ አለው። ደስ ሲለው ደስ አለኝ። ደስ አለን። ሄዱ ሽማግሌ ልላክ። አስደነገጠኝ እኔ ዘመደቢስ እኔ ዘረቢስ፣ እኔ ብቸኛ ነኝ። ሽማግሌዎቹ ማን ሊጠይቁ ነው? ማንም እንደሌለሽ አውቃሉ፣ ግን እኮ አላህ አለሽ። እሱ ምን ይሰጥቶሻል። ስለዚህ መላ አለን። አክስቴ የቴቴ ትንሽ ወክ ስለምታከር እኔ ሽማግሌዎቹን አስረዳዋቸዋለሁ። ከዛም አንቺ ቤት መጥተው እንደተፈቀደልን ለቴቴ ይነግሯታል አለኝ። እኔ ግን ፈርቻለሁ። ከዛስ ከሰርጉ በኋላ ቤተሰቦችሽስ ቢሉኝስ? ለሱ ችግር የለውም የቅረ ዘመዶችሽ እንዳልሆኑና ወደ ሀገራቸው መመለሳቸውን እነግራቸዋለን። አለኝ። እናቴ መሞቷ ለሁለተኛ ጊዜ አዲስ ሀዘን መስሎ ተሰማኝ። ይህንን እንደማልስማማበትና ቤተሰቦቹ ከተቀበሉን ካሁኑ ማንነቴን አውቀው መሆን እንዳለበት ነገርኩት። ሐሳቤን ተቀብሎ ለቤተሰቡ ሲናገር ሁሉም እሺ ብለው፣ እናቱ የኔን ብቸኝነት ተቃወሙ። እኔ እድሜ ልኬን የኖርኩበትን ብቸኝነት ለጆሮአቸው አስጠላቸው። አታገባትም ብለውት እንደነበርም ሰምቻለሁ። ነገር ግን በሰሚር እልህና ድርቀት ምክንያት ጋብቻው ተወሰነ። ሰሚር ማታ ማታ ካደረሰኝ ትንሿ ጎጆዬ ውስጥ ተሞሽሬ በድጋሚ ላልመለስባት ትቻት ወጣሁ። መዲናና ሔዋን የሚዜውን ቦታ ሸፈኑልኝ። ሰርጉ ቀን ጀምሮ የአክስቱ ዓይን እንደ እሳት እየፈጀኝ፣ የብቸኝነት ውርጭ እየተፈራረቀብኝ ስኖር ሰሚር ፍቅር ውጪ የሚያባብል የሚያጽናና አንዳችም ወገን አልነበረኝም። ይህ አምስት አመት ታሪኬ ነው። እነሆ ዛሬ የሰሚር አክስት እቴቴ እኔና ሰሚር ለአራት አመታት ያህል በፍቅር የኖርንባት የግል ቤታችን ሊመጡ ነው። ይህን ሁሉ አመት ልጅ መውለድ ባለመቻሌ ይረግሙኛል። ከሷም ብሶ ደግሞ ዘርህን ሳትቀጥል ተንጠልጥለህ መቅረትህ ነው ሲሉት ብዙ ጊዜ በጆሮዬ ሰምቻለሁ። ሰሚር ግን አላህ ይሰጠናል ከማለት ውጪ አንድም ቀን ተማሮብኝ አያውቅም። ዛሬም ለሊቱ ሙሉ እንቅልፍ አጥቼ ስነፈርቅ ያደርኩበት ትልቁ ምክንያት ይሄው ነው። ይሄው ዛሬም መኝታ ክፍላችን ውስጥ ካለው ቁምሳጥን ላይ በክብር ለአመታት ያስቀመጥኳት ያቺ አርቲፊሻል ቀይ አበባ ድሮይን ታስታውሰኛለች። ይህን የአመት ታሪክ ሳብሰለስል የሰሚር መኪና ክላክስ ከገባውበት በስ ሰመመን ሰመመን አባነነኝ። በሩን ከፈትኩት ከሰሚር አጠገብ አክስቱ ጤት ያሉ ወይ መከራ ይያልኩ፣ ከልቤ ለአይኗ ፈገግ ለማለት እየሞከርኩ የልቤን ስቃይ የዛሬዋን እንግዳዬን ለመቀበል ከሳቅ ይልቅ ምባ እንደሚቀለኝ ማን በነገራት እያልኩ። የዛሬው ትረካችን በዚሁ አበቃ። በሚቀጥለው ትረካችን እስከምንገናኝ ደህና ቆዩልኝ።